የ2018 ሆራ አርሰዴ የኢሬቻ በዓል ላይ የጋሞዞን እና የአርባምንጭ ከተማ አስተዳደር ተወካዮች እንግዲህ ቢሾፍቱ ከተማ ላይ በመምጣት ከወንድም ኦሮሞ ሕዝብ ጋር የኢሬቻ በዓልን በደማቅ ሁኔታ አክብረዋል። የኢሬቻ በዓል የምስጋና፣ የሰላም፣ የአንድነት፣ የአብሮነት፣ የህብረ ብሔራዊነት መላው ኢትዮጵያውያን ደምቆ የታዩበት እጅግ በጣም ደማቅ በሆነ መልኩ በሆራ አርሰዴ እዚህ በሾፍቶ ከተማ ላይ በደማቅ ሁኔታ ተከብሯል። በዚህ በዓል ላይ የተገኙት የጋሞ ዞን ና የአርባ ምንጭ ከተማ አስተዳደር ተወካዮች የጋሞ የዘይሴ፣ ና ጊዲቾ ብሔር ብሔረሰቦች በአንድ ላይ ሆነው እንግዲህ እጅግ ደማቅ በሆነው በዚህ በዓል ላይ ታድመዋል። ይሄ በዓል አብሮነትን፣ ኢትዮጵያዊነትን፣ ሕብረ ብሔራዊነትን የሚያንጸባርቅ በዓል እንደሆነም እንግዲህ በዚህ በዓል ላይ የተሳተፉ የጋሞ ዞን እና የአርባ ምንጭ ከተማ አስተዳደር ተወካዮች ተወዳዳሪዎች ተናግረዋል። የኢሬቻ በዓል የኦሮሞ ሕዝብ ብቻ ሳይሆን መላው የኢትዮጵያውያን ማንነት መገለጫ ነው። አብሮነትን፣ አንድነትን የሚሰብክ በዓል መሆኑንም እንግዲህ ገልጸዋል። የኢሬቻ በዓል በደመቀ ሁኔታ በሆራ ሀርሴዴ በቢሾፍቱ ከተማ በደማቅ ሁኔታ ተከብሯል።